ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላምሽ በክርስቶስ ት የወለተ ሥላሴ እንዴት አደርሽ? እንዴት ነሽ? እንኳን አደረሰሽ። እግዚአብሔር ይመስገን። የወለተ እንዴት አደር አሜን። እንኳን አደረሰን አሜን እህት አለምዬ እስቲ ሰዓት እስከሚደርስ ማህበር የምንቀላቀልበት እስከዛ እስኪ ባለፈ ያቋረጥ ካል ጥያቄ ልጠይቅና አስረጅ ወደ ጥያቄ ሳልፈ በመንፈሳዊ ሕይወት በእውነት በጣም ደካማ ሁኛለሁና በመንፈሳዊ ሕይወቴ ለመጠንከር መንፈሳዊ ሕይወት ለመለወጥ ምን ላደርግ እህት አለምዬ? ለጥያቄሽ ቃለ ሕይወት ያሰማልን። ልንሄድ የሁለት ሰንበት ጸጋውን ያብዛልሽ። እሺ፣ ሰዓት እስከሚደርስ እኔም ለበረከት ልሞክርና በተረፈ ከወንድሞቻችን ጠይቀን እንረዳለን ማለት ነው። ወደ ጥያቄሽ ሳልፍ፣ እንግዲህ እኔ በመንፈሳዊ ደካማ መሆኔ ያለው በመንፈሳዊ ሕይወት እንድታነክር ምን ላድርግ? መንፈሳዊ ሕይወት የነስ እንዴት መለወጥ አለብኝ የሚለው በእውነት ለበረከት ነው መሞክሩ። እንግዲህ አንድ ሰው ማለት ነው መንፈሳዊ ጉዞት ሲጀምር የመጀመሪያ ደረጃው ሊሆን የሚችለው ጸሎት ነው ማለት ነው። የጸሎት ሕይወትን መለማመድ ጸሎትን ማዘውተር አለብን ማለት ነው። በእውነት የአባቶቻችንን የእናቶቻችንን ታሪክ ስናየው መንፈሳዊ ጉዞት ሲጀምሩ ከመጀመሪያው ተጋርሏቸው ምንድን ነው የሚሆነው ጾምና ጾለት ነው ማለት ነው። ስለዚህ ይህን ማዘውተር ጾምና ጾለትን ማዘውተር እና የጾለት ህይወትን መለማመድ አለብን ማለት ነው። ሁለተኛ ደግሞ ከመንፈሳዊ አባቶችና ከሊቃውንት መምህራን ምክርና ትምህርት አለመራቅ ምክርና ተግሳስን መውደድ ማፍቀር አለብን ማለት ነው። በእውነት ብዙዎቻችን የሚመክረንን ሰው የሚገስጸንን ሰው አይንወድም እንደውም ከነዚ ሰዎች ሀብት ትንረቃለን ማለት ነው። ይህ ደግሞ ራሳችንን ይጎዳናል። በመንፈሳዊ ህይወታችን እንድንለወጥ የሚያደርግን ግን ምክርና ተግሳጽን ማፍቀር አለብን ማለት ነው። ሶስተኛ ከቅዱሳት መጽሐፍት ጋር ያለንን ግንኙነት ማዘውተር አለብን፣ መጽሐፍ ቅዱስን ማንበብ። ይህ ደግሞ በመንፈሳችን በመንፈሳዊ ህይወታችን እንድንጠናከር፣ እንድንለወጥ የሚያደርገን ዋነኛው ማለት ነው ማለት ነው ምንድነው ከቅዱሳት መጽሐፍት ጋር ያለንን ግንኙነት ማዘውተር አለብን ማለት ነው። እንዲሁም የምንውልባቸውን ቦታዎች መምረት መለየት። የት ነው የዋልኩት? የት ነው ዛሬ የዋልኩት? የት ነበር? ከተቀደሰ ቦታ ስንውል የተቀደሰ ነገር እናገኘለን። ከረከሰ ቦታ ከሆነ ደግሞ እኛ አብረን ነው የምንረክሰው። ስለዚህ የምንውልባቸውን ቦታዎች መምራት እንዲሁም የምናነባቸውን መጽሐፍቶችና ጽሁፎች ማንበብ አለብን ማለት ነው። በአሁኑ ሰዓት በተለይ ሁላችንም እየጎዘን ያለ ነው ምንድን ነው ሚዲያ ነው። እንግዲህ ሚዲያ እንዳጠቃቀማችን ነው ማለት ነው። ለመልካም ነገር የተጠቀመበት ሰው ይለወጣል ያተርፍበታልም ማለት ነው። ኧረ ዝም ብሎ ግን እንደው ለጊዜ ማሳልፊያ የምንጠቀመው ከሆነ በእውነት ይዞን ነው የሚጠፋው ማለት ነው እና ብዙዎቻችን ቅዱሳት መጽሐፍትን የአባቶቻችንን ታሪክ ከማንበብ ይልቅ በሚዲያ ቁጭ ብለን በፌስቡክ፣ በየትኛውም ሚዲያ የማንንም ኮሜንት፣ ያልተገባ ጽሁፍ እያነበብን ጊዜያችንን እናሳልፋለን። ያ ኮሜንት ደግሞ የእኛን ህይወት ሊለውጥልን አይችልም፣ መንፈሳዊነታችንን ሊያጠነክርልን አይችልም። ማንበብ ያለብን መጽሐፍትና ጽሁፎች መምረጥና መለየት አለብን ማለት ነው ኛ ባልንጀራዎቻችንን መምረጥ አለብን፣ አዋዋላችንን ማሳመር። ሰው አዋዋልን ይመስላል ይላሉ አባቶቻችን፣ እውነት ነው። ስለዚህ ባልንጀራ መምረጥ እና አዋዋላችንን ማሳመር አለብን ማለት ነው። በእውነት ከዘማሪያን ጋር ከዋልን ዘማሪያን ነው የምንሆነው። ከአንባቢያን ጋር ከዋልን አንባቢያን ነው የምንሆነው። በተቃራኒ ደግሞ ከጨፋሪያን ጋር ከዋልን ጨፋሪ እንሆናለን። ከዝሙተኛ ጋር ከዋልን ዝሙተኛ እንሆናለን። ስለዚህ ምን ማድረግ አለብን? ባልንጀሮቻችንን መምረጥ አዋዋላችንን ማሳመር አለብን ማለት ነው። ለዛም ነው ቅዱስ ዳዊት በመዝሙር 18 ከቁጥር 25 እስከ 26 ላይ ስናነበው ከቸር ሰው ጋር ቸር ሁነ ትገኛለ፣ ከቅን ሰው ጋር ቅን ሁነ ትገኛለ፣ ከንጹህ ሰው ጋር ንጹህ ሁነ ትገኛለ፣ ከጠማማ ጋር ጠማማ ሁነ ትገኛለ ይላል። ስለዚህ ምን ማድረግ አለብን? ከማን ጋር ነው መዋያ አለብን? ከንጹህ አንጋ ነው አለ ምን ንጹህ እንድንሆን ከቅን ሰው ጋር ነው መዋል፣ ልብን ለባም እንድንሆን። ስለዚህ አዋዋላችንን ማሳመርና ጓደኞቻችንን ባልንጀሮቻችንን መምረጥ አለብን ማለት ነው። ይሄ ደግሞ በመንፈሳዊ ህይወታችን እንድንጠነክርና እንድንለወጥ የሚያደርገን ዋናው ምክንያት ነው ማለት ነው። አምስተኛ፣ የእግዚአብሔር ቤተ መቅደስ መሆናችንን ማወቅና አለመዘንጋት ማለት ነው። እኛ እያንዳንዳችን ሰውነታችን ምንድን ነው? የእግዚአብሔር ቤተ መቅደስ የእግዚአብሔር ማደሪያ ነው ማለት ነው። ብዙዎቻችን ግን የእግዚአብሔር ቤተ መቅደስ መሆናችንን ዘርግተን ዘንግተን እንዲሁ በስጋችን የረከሰ ነገር እየሰራን የምንኖራለን ማለት ነው። ግን በመንፈሳታችን እንድንለወጥ የሚያደርገን የእግዚአብሔር ቤተ መቅደስ መሆናችንን ማወቅና አለመዘንጋት አለብን ማለት ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ ስድስት ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደመሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ይለናል። ስለዚህ እኛ ምንድን ነን? የእግዚአብሔር ቤተ መቅደስ ነን ማለት ነው። እንዲሁም በዛው በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይለናል። ቁጥር ሀያ ምን ይላል? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በስጋችሁ እግዚአብሔርን አክብሩ ይለናል። ምን አለ? ለራሳችሁ አይደላችሁም። ለማን ናችሁ? ለእግዚአብሔር ናችሁ። ስለዚህ በስጋችሁ ምን አድርጉ? እግዚአብሔርን አክብሩ። በእውነት የእግዚአብሔር ማደሪያ እንደመሆናችን መጠን ከእግዚአብሔር የተቀበልነው ስጋችንን፣ ሰውነታችንን የረከሰ ስጋ ሳንሰራበት በተሰጠን ስጋችን በሰውነታችን ማን ማክበር አለብን? እግዚአብሔርን ማክበር አለብን ማለት ነው። ስለዚህ የእግዚአብሔር ቤተ መቅደስ መሆናችንን ማወቅ ይሄ ደግሞ በመንፈሳዊነታችን እንድንጠነክር እንድንለወጥ እንድንበረታ ታደርገናል ማለት ነው። ስድስተኛ አላዋቂነታችንን መቀበል፣ ይሄ ምን ማለት ነው ካልን እኔ ብቻ ማለትን ማስወገድ፣ ውዳሴ ከንቱን አለመፈለግ፣ እኔ አውቃለሁ እያልን ትዕቢተኛ አለመሆን። በእውነት ብዙዎቻችን አባቶች ሲያስተምሩ ምን ይላሉ? አራት አይነት ዓለማዊ አራት አይነት እውቀቶች አሉ ይላሉ። ከእነሱ መካከል አስቸጋሪው ምንድን ነው? አያውቁም አለማወቃቸውንም አያውቁም። ምናሉ አያውቅም አለማወቃቸውንም ደግሞ አያውቁም። እኔ ምህን ለምሳሌ አላውቅም፣ አለማወቂያንም ደግሞ አላውቅም ማለት ነው። ምንም ማውቀ ነገር የለኝም፣ ግን ደግሞ ለእኔ የሚሰማኝ ምንድን ነው እንዳወቅኩ ይሰማኛል። ስለዚህ ይህን ደግሞ ማስወገድ አለብን። አለማወቃችንን አስወግደን ከሚያውቁ እህት ወንድሞቻችንን ከሚያውቁ መምህራን እግር ማለት ነው ዝቅ ብለን መማርና ማወቅ አለብን ማለት ነው። ስለዚህ አለማወቃችንን አለዋቂነታችንን መቀበል በመንፈሳታችን እንድንለወጥ ያደርገናል ማለት ነው። ሌላኛው ለሰራነው ኃጢአት ሳንዘገይ ንስሐ መግባት ዛሬ ነገ ሳንል ቀጠሮ ሳናበዛ ንስሐ መግባት አለብን ማለት ነው። መቼ? አሁን። የመዳን ቀን መቼ ነው? አሁን። ለዛም ነው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ ስድስት ቁጥር 2 ላይ የተወደደ ሰዓት አሁን ነው ይላል። ምን ያለ ሰዓት የተወደደ! ስለዚህ የመዳን ቀን አሁን ስለሆነ ዛሬውን ንስሐ መግባት አለብን። ብዙዎቻችን በተለይ በስደት ያለነው አገሬ ስገባ ንስሐ እገባለሁ። አሁን እዚህ ነኝ ግን ላይ ቀር ዛሬ ንስሐ የገባውበት ማለት ነው፣ ነገ መስራት ላይ ቀር እያለ ቀጠሮ የምናበዛልን አለ ማለት ነው። ነገር የለም፣ የእናንተ ቀን አይደለም፣ የኛ ቀን አሁን ነው። እኔ አሁን እህት ዓለምዬ አንቺ ጋር እያወራሁ ዛሬ ሌሊት ምንቻላደር ይችላለሁ። ምንም አይነት ዋስትና የለኝም እኮ ምንም አውቅ ነገር የለኝም። ነገር ግን ንስሐ ገብቼ ይሆን? ምን መልካም ስራ ሰርቼ ይሆን? የት ይሆን ማረፊያዬ? ይሄን በመገንዘብ ለሰራነው ኃጢአት፣ ባጦረ እና በዛ ምን ማድረግ አለብን? ንስሐ መግባት አለብን ማለት ነው። የንስሐን ሕይወት ምን ለማመድ ይሄ ደግሞ በመንፈሳዊ ሕይወታችን እንድንጠነክር ያደርገናል ማለት ነው። ሌላኛውና ዋነኛው ደግሞ በመንፈሳዊ ሕይወታችን እንድንጠነክር፣ እንድንበረታ፣ እንድንለወጥ ከሚያደርገን ምክንያት የቅዱሳንን ተጋድሎና ፍቅር በመመልከት እነርሱን ለመምሰል መትጋት አለብን ማለት ነው። በእውነት ቅዱስ ጳውሎስ እየቀደሙትን አባቶቻችን ፈልጉ በእምነትና እና በስራ ተከተሏቸው እነሱ ምሰሏቸው ይለናል። ስለዚህ የቅዱሳንን ተጋድሎ ማክበር በመመልከት እነሱን ለመንሰል መትጋትና መጣ እነሱ በተጓዙበት መንገድ መጓዝ አለብን ማለት ነው። በእውነት እንዴት ብለው ተጉዞ